ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምናላችሁ እንደምን ሰንበታችሁ። የእስራኤል ቅዱስ አምላክ ፈቃዱ ቢሆን ዛሬ የምንማረው የኦሪት ትምህርት ክፍል ባይድ አምልኮትና ጥንቆላ የሚለውን ተከታታይ የጥያቄና መልስ ትምህርት ይሆናል። ዛሬ የምንማረው ለመጀመሪያ ጊዜ የፈጣሪን ስም ፍጡር ለሆኑት ፍጥረታት እንዲሰጥ ወይም የሰጠው የመጀመሪያ ሰው ማን ነው በሚል ርስ እንመራለን ማለት ነው። እንግዲህ እያንዳንዱ ነገር ከስር መሰረቱ ነገሮች እንዴት እንደጀመሩ እንዴት እንደመጡ ለምን ዓላማ እንደተከሰቱ ወይም እንደሆኑ ስንማይ ስንማይና ስንመረምር ነገሩ ሁሉ ግልጽ ይሆንልና ማለት ነው። እንግዲህ እንደሚታወቀው ፈጣሪ አንድ ፈጣሪ አምላክ ብቻ ነው። በእርግጥ የፈጣሪ ስም የተለያዩ ስሞች አሉት። ነገር ግን ይህ የፈጣሪ ስም የተለያዩ ስሞች ቢኖሩትም እነዚያን ስሞች የሚጠቀምባቸው ለተለያየ ዓላማና ምክንያት ነው ማለት ነው። ለምሳሌ አንድ ሰው ብዙ የተለያዩ ሙያዎች ቢኖሩትና እነዚያ ከሙያው ጋር የሚገናኙት ሰዎች የተለያየ ስም ይጠሩታል ማለት ነው። ለምሳሌ አንድ ሰው በሙያው ሐኪም ሊሆን ይችላል። ስለዚህ ታካሚዎቹ ዶክተር እያሉ ይጠሩታል። እንዲሁም ደግሞ በአንጻሩ ይህው ሰው ሌላ ሙያ ያለው መምህር ነው። መምሮቹ ደግሞ ተማሪዎቹ ደግሞ መምህራችን ይታል። እንዲሁ ይህ ሰው ይህ ዶክተር ወይም ይሁ መምህር ልጆችና ሚስት ቢኖረው ሚስቱ ባሌ ብላ ትጠረዋለች። ልጆች ደግሞ አባታችን ብለው ይጠሩታል ማለት ነው። ስለዚህ ተመሳሳይ ያው አንድ ሰው ነው። ንግድ የተለያየ ከእነዚያ ሰዎች ጋር የሚገናኝበት ነገር ስላለ እነዚያ ሰዎች ባላቸው ግንኙነት ምክንያት ያንን ስም በመስጠት ይጠሩታል ማለት ነው። የፈጣሪም ስም እንደዚያ ነው የምንጠቀምበት ማለት ነው። ነገር ግን ይህንን የፈጣሪን ቅዱስ ስም ፈጣሪ ራሱ ለፈጠራቸው ወስዶ ስሙን ተጠቅሞበት ማለት ነው። ይህም ማለት ፈጣሪ ላልሆኑት ነገር የፈጣሪን ስም ወስዶ ሲሰጥ እነዚያም የሚጠሩት አካላት ወይም ፍጥረታት በፈጣሪ ስም ነው ማለት ነው። ለምሳሌ የፈጣሪ ስም ኤሎኪም ከሆነ ይህንን ስም አንስተን ለድንጋይ ወይም ለከዋክብት ወይም ለፀሐይ ወይም ለጨረቃ ወይም ለእንጨት ወዘተ ለመሳሰሉት ፍጡር ለሆኑ ወይም ለሰው ሊሆን ይችላል ያን ስም ከሰጠን ያንን ስም የፈጣሪን ስም አረከስ ነው ማለት ነው። እንግዲህ ይህም የአይሁድ መጽሐፍ እንደሚነግረን ይህንን የፈጣሪን ስም አንስቶ ለሌላ ፍጡር ለሆኑት ፍጥረቷች ስም የሰጠውና ስሙን ያረከሰው የመጀመሪያው ሰው የአዳም የልጅ ልጅ ኤኖሽ የሚባለው ሰው እንደሆነ ይነግረናል ማለት ነው። እንግዲህ ሰው ይህንን የፈጣሪን ስም ፈጣሪ ለፈጠራቸው ፍጥረታት አንስቶ የሰጠበት ዋና ምክንያት አለው። በእርግጥ ይህንን ሀሳብ ያስበው እንግዲህ፣ እንደሚታወቀው እኛ የሰው ልጆች የሆን በሙሉ የተለያየ የምናስባቸው የተለያዩ ሀሳቦች አሉ። ይህ ማለት እኛ በልባችን አንድ የምንፈልገው ነገር ይኖራል ማለት ነው። ያ የምንፈልገው ነገር ደግሞ እንዲሆንልን ትልቅ ፍላጎት አለን ማለት ነው። ስለዚህ ይህ ፍላጎት ስላለን ምንጊዜም የምንራመደው ከዚያ ከውስጣችን ፍላጎት ጋር ነው ማለት ነው። ስለዚህ ምንድን ነው ይህ አይኖች የሚባለ ምንድን ነው? ያንን ፈጣሪ እጅግ በጣም ረቂቅ ትልቅ ፈጣሪ አምላክ ነው። ነገር ግን እሱ የፈጠራቸው ደግሞ ፍጥረታት አሉ፣ ፀሐይ አሉ፣ ጨረቃ አሉ፣ ከዋክብት አሉ፣ የተለያዩ ፈጣሪ የፈጠራቸው ፍጥረት አሉ። ስለዚህ እነዚህን ፈጣሪ የፈጠራቸውን ፍጥረታት ብናከብርና ለእነሱ የተለያየ የክብር መገለጫ ብናደርግ ፈጣሪ ደስ ሊለው ይችላል በሚል የልብ ሀሳብ አቀረበ ማለት ነው። እንግዲህ ከዚህ ላይ ዋናው ትልቁ ልዩነቱ ይህ ሰው ፈጣሪ ምን እንደሚፈልግ አልጠየቀም፣ አልተረዳም። ብዙ ጊዜ አይተን እንደሆነ ያንን ሰው ከማግኘታችን በፊት መጀመሪያ ያ ሰው እንደዚህ እኮ አስቦ ሊሆን ይችላል። ስለዚህ እንደዚህ እንደዚህ እኛ ስናስበው እንደዚህ የሚያስብ ይመስለናል በማለት የተለያዩ ግምቶችን በማንሳት ያንን ሰው እርሱ ያላሰበውን ነገር እኛ በሱ መንገድ ሆነን እናስባል ማለት ነው። አንዱ ትልቁ ስህተት እንግዲህ ነው። ስለዚህ ኤኖሽ የሚባለው የፈጣሪ ሐሳብ ሳይጠይቅ ፈጣሪ ምን ነገር እንደሚፈልግና እንደማይፈልግ ሳይጠይቅ ነገር ግን እርሱ ለፈጣሪ በማሰብ ይህን ማለት ፈጣሪ የሚፈልገው እንግዲህ እርሱ የፈጠራቸውን ፍጥረታ ስናከብርለት ልክ እሱ እንዳከበርን ይቆጠራል ብሎ በራሱ የሞኝነት ሐሳብ አስቧል ማለት ነው በዚህ ምክንያት የፈጣሪን ስም በመውሰድ ለተለያዩ ፈጣሪ ለፈጠራቸው ፍጥረታት ስም በመስጠት ለነዚያ የተለያዩ በአድ አምልኮትን ማምለክ እንደጀመረ ይነገራል ማለት ነው። እንግዲህ በአድ አምልኮት የሚባለው የጀመረው እንግዲህ ለዚህ ነው። በአድ አምልኮት ማለት እንደሚታወቀው ፈጣሪ ላልሆኑት ነገሮች ልክ ፈጣሪ እንዳዘዘን አድርገን በራሳችን እይታ በራሳችን ስሜት ከፈጣሪ ውጭ ላሉት ነገሮች ቁርባን ማቅረብ፣ እንዲረዱን መጸለይ፣ የተለያዩ ነገሮችን በማድረግ ነው ማለት ነው። ይህ ደግሞ በፈጣሪ ዘንድ እጅ በጣም የተጠላ ነው። ይህ ትልቁ እንግዲህ ስህተት የፈጣሪን ፍላጎት ፈጣሪ ምን እንደሚፈልግ እኛን ከኛ ምን እንደሚጠብቅ ባለመጠየቃችንና ባለመረዳት ምክንያት ለፈጣሪ እኛ ራሳችን የራሳችን ሀሳብ በማሰብ የተለያዩ ፈጣሪ የማይፈልጋቸውን ነገር ስናደርግ እንገኛለን ማለት ነው። በዚህ ምክንያት የሰው ልጅና ፈጣሪ ሊራራቅ ችሏል ማለት ነው። ምክንያቱም አንድም ሰው ፈጣሪን ምን እንደሚፈልግ አግኝቶ የጠየቀውና ምን ነገር እንደማይፈልግ ምን እንደምን እንደሚፈልግ እየተረዳ የልማት ነው። ስለዚህ እያንዳንዱ ሰው ምን ያደርጋል? አይ ፈጣሪ የሚፈልገው ይህን ነው ብሎ በራሱ ያስባል፣ ያን ነገር ያደርጋል? ሌላው ደግሞ አይ ፈጣሪ የሚፈልገው ይህን ነው ብሎ ያነገር ያደርጋል። ስለዚህ በዚህ ም የምናያቸው የተለያዩ ነገሮች ሰዎች ራሳቸው ፈጣሪ የሚፈልገው ይህን ነገር ነው ብለው መርጠው ወስነው የሚያደርጉትን ነገር ነው ማለት ነው። ነገር ግን ይህንን ከዚያ ከአዳም የልጅ ልጅ ከኤኖስ ጀምረን ነገሩን ስንመለከት ስህተት መሆኑን እንረዳለን ማለት ነው ማለት ኤኖሽ በዘፍጥረት ምዕራፍ አራት ቁጥር ሀያ ስድስት ላይ ያለው ማለት ነው። ከዚያ በኋላ የዓለም በዚህ አይነት መንገድ በመጓዝ ላይ እያለ አንዳንድ የተወሰኑ ሰዎች ግን በዚያ በአንድ ፈጣሪ ብቻ እምነታቸውን ቀጥለው እንደነበር ነገር ማለት ነው። በጣም የተወሰኑ ሰዎች ናቸው ወደ አምስት ሰዎች እንደነ ኢኖሽ እንደነ ኖዋህ እንደ ሸምና ኤቨር እንደሚባሉት ከዚያም አብርሃም ማለት ነው። አብርሃም ግን ይህን ነገር ሁሉ ወደኋላ ሁለት ሺህ ዘመን የነበረውን ነገር አየና ጥያቄ ጠየቀ። ይህ እንዴት ሊሆን ይችላል? ሰው ራሱ ፈጥሮ ራሱ ለሰራው ነገር የፈጣሪን ስም ሰጥቶ ከዚያ በኋላ ይህ ፈጣሪ ነው ወይም ይህ ከፈጣሪ ጋር ያማልዳል ብሎ ያሰበው ከምንተ ነገር ተነስቶ ነው በማለት አብርሃም ይህንን ጥያቄ ያቀረበ ማለት ነው። መጀመሪያ ይህን ጥያቄ ያቀረበው ለወላጆቹ ነው። ከዚያ በኋላ ጠላላ በዚህ በአዳም ልኮት በዚህ አወዳ ወይም ባዕድ አምልኮት ከሚያመልኩት ሰዎች ጋር ክርክር እንደጀመረ ይነግረን ማለት ነው። በኋላ ቆይተ ሌላ ጊዜ ስለ አብርሃም እምነት እንመራል ማለት ነው። ነገር ግን እኛ ዛሬ የምንመራውን ይህ እምነት ወይም እንዴት እንደጀመረ ነው ማለት ነው። ይማል እንግዲህ እኛ የምናስበውና ፈጣሪ የምናስበው ብዙ ጊዜ አይገናኝም። ይህ ብቻ የለም፣ እያንዳንዱ የሰው ልጅ የሚያስበው ሀሳብ ከሌለ ሰው ጋር አይመሳሰልም። ስለዚህ አንድ ሰው የዚያን ሰው ሀሳብ ለመረዳት ራሱን ባለቤቱን ብቻ መጠየቅ አለብን ማለት ነው። ያለበለዚያ ግን ሰዎች አይ እንደዚህ አስበው ይሆናል ወይም ይህን ነገር እንደዚህ ያደረገው ይህን ነገር አስቦ ነው ብለን እኛ ራሳችን የማናውቀውን ነገር ለዚያ ሰው ልናስብለትና የዚያን ሰው ሀሳብ ልንረዳና ልናውቅ አንችልም ማለት ነው። ስለዚህ ማንኛውም ነገር ትክክለኛውን ነገር ለመረዳትና ለማወቅ እያንዳንዱ ሰው ያንን ዋናውን ባለቤቱን መጠየቅና ከዚያ ሰው ብቻ በመስማት ማረጋገጥ ይችላል ማለት ነው። አለበዚያ ግን እርሱ ያሰበውን ነገር ቢሆን ሌላ ሰዎች ያሰበው ይህ ነገር ይህ ሰው ለማለት የፈለገው ይህ ነው ብል በራሳችን ግምት ብንገምት ትክክል አይሆንም ማለት ነው። ይህንን ለመረዳትና ለማወቅ የሚፈልግ ሰው ደግሞ አንድ ሰው አንድ ጽሁፍ አንድ ገጽ ጽሁፍ ማንኛውም የጽሁፍ አይነት ጽፎ ለሀያ ሰዎች ይስጣቸውና እነዚህ ሀያ ሰዎች ምን ነገር እንደተረዱ ከዚያ ከአንዱ ጽሁፍ መልስ እንዲሰጡት ቢጠይቅ ሀያዎቹም ሀያ አይነት መልስ ነው የሚሰጡት ማለት ነው። ምክንያቱም እያንዳንዱ ያን መጽሐፍ ያነበበው የራሱን ህይወት እንጂ መጽሐፉን አላነበበውም ወይም ያን የተጻፈ ክፍል አላየውም ማለት ነው። ምክንያቱም ሰው የራሱን እይታ ብቻ ነው ማየት የሚችለው የሌሎችን እይታ ማወቅ የሚችለው ያንን ራሱን ባለቤቱን ስንጠይቅ ብቻ ነው፣ አለዚያ ሊያውቅ አይችልም ማለት ነው። ልክ እንደዚህም ሁሉ እኛ ፈጣሪ ምን እንደሚፈልግና ምን እንደማይፈልግ ማወቅ የምንችለው ራሱን ፈጣሪን ስንጠይቅና ከእርሱ ከራሱ ብቻ መልስ ስናገኝ ማለት ነው። ነገር ግን ፈጣሪ እንዲህ ብሎኛል፣ ብሎኛል፣ እንዲህ ብሎኛል፣ እንዲህ አድርጎኛል፣ እንዲህ ብሎ ንገር ብሎኛል የሚለውን ነገር በመከተል ያ ሰው ፈጣሪ ሲያነጋግረው ያየ እየተመለከተ የለም። ለዚህ ነው ሙሴ ሄድና የእስራኤል ልጆችን ከግብጽ አውጣቸው ይህን ይላኩ እኔ ነኝ ይለዋል። አንተ ለእኔ መገለጥክን ማን ያውቃል? እኔ አሁን እናንተ ብቻ ነን እኔ ፈጣሪ ተገለጠልኝ ብላቸው እንዴት ሊያምኑኝ ይችላሉ? ስለዚህ አላደርግም። ምን ማረጋገጫ አለኝ? አሁን አንተ ስታነጋግረኝ ማንም የለ እኔ ብቻ ነኝ። ስለዚህ ነገር ፈጣሪ አነጋግረኛል ብላቸው እንዴት ነው ሞኝ ነው የሚሉኝ እንጂ እንዴት ነው የሚቀበሉኝ? በማለት ፈጣሪ እንደጠየቀው ነገር ማለት ነው። ፈጣሪ ግን ይህንን ትክክል ነው ሐሳብህ፣ በትክክል ጥሩ ነው ሂድና አውጣቸው ግብፅ መጥራቸው። ከዚያ በኋላ ከመጣችሁ በኋላ እኔ ወረት እሰጣችኋለሁ፣ እኔ እራሴ እገለጥላችኋለሁ፣ ያኔ በእኔና በአንተ ያምናሉ በማለት ነው እንግዲህ ያረጋገጠለት። እንግዲህ ፈጣሪ የተገለጠውም በዚህ አይነት መንገድ ማለት ነው ምክንያቱም ሙሴ ራሱ ባህሩን ከፍሎ ሲያሻግራቸው አስሩ መቅሰፍት አድርጎ ከግብፅ ሲያወጣቸውም ሙሴን ሙሉ በሙሉ ፈጣሪ እንዳነጋገረው አላመኑትም። በጥርጣሬ ውስጥ ነበረው ነበሩ ወይም ፈጣሪ ተገልጦለታል ወይም አልተገለጠለትም ወይም ያደረገው በአስማት ነው በጥንቆላ ነው የሚል ነው። እንደሚታወቀው ጥንቆላ እና ባዕድ አምልኮት ተመሳሳይ ናቸው። ለዚህ ነው ትምህርት የምንማረው። እና አንድ አዋቂ የሆነ ሰው የሆነ አስማት ወይም ትልቅ ነገር ሲያደርግ የሚያደርገው ምንድን ነው? በፈጣሪ ይህን ኃይል ሰጥቶኛል። ስለዚህ እሱ የሰጠኝ ይህን ነገር እንድታመልኩ ነው ብሎስ የሚጠቀምበት ስለሆነ ማለት ነው። እና ዋናው ዛሬ ለመማር የተገደድ ነው ነገሮች ከየት እንደጀመሩ እና በምን ምክንያት እንደጀመሩ ነው እንግዲህ የዛሬ ዋና ትምህርታችን በአምልኮትን ወይም እምነትን ወይም አማላጅነትን ለመጀመሪያ ጊዜ የፈጠረው የአዳም የልጅ ልጅ እንደሆነና ከዚያ በኋላ ጭራሽ ፈጣሪን ረስተው ከነዚያ ፈጣሪ የፈጠራቸው ፍጥረቶችን በማምለክ እስከዚያ ድረስ እንደደረሱ የሚነግረን ይህ የኦሪት መጽሐፍ ነው ማለት ነው። ዘፍጥረት ምዕራፍ አራት ቁጥር ሃያ ስድስት ላይ ማለት ነው። ከዚህም ላይ የምናየው እንግዲህ የፈጣሪ ስም ከዚያን ጊዜ ጀምሮ የረከሰ መሆኑን እናያለን ማለት ነው። እንግዲህ ማለት የፈጣሪ ቅዱስ ስም እንግዲህ የፈጣሪ ስም ቅዱስ ስም ነው የምንለው፣ ያን ቅዱስ ስም ሌላ ፍጥረት እሱ ለፈጠራቸው ከሰጠን ያን ስም ስሙን አረከስ ነው ማለት ነው። ስለዚህ እነዚህ ነገሮች እንዴት ብሎ እንደጀመረ ስናይ ነገሮችን የበለጠ እንድናውቅና እንድረዳ ያገለገልን ማለት ነው። ስለዚህ አማላጅነት እምነት፣ ሃይማኖት የተመሰረተው እንግዲህ በዚሁ በአዳም የልጅ ልጅ ኤኖሽ በሚባለው ነው ማለት ነው። እንግዲህ ነገሮችን ሁሉ አሁን ያለንበትን ነገር ለማጣራት ግዴታ ወደ ኋላ በመሄድ እነዚያ ነገሮች ለምን እንደጀመሩና ማን እንደጀመራቸው ለምን ምክንያት እንደጀመራቸው ስናውቅ ነገሮች ሁሉ ግልጽ ይሆንናል ማለት ነው። ነገር ግን እዚሁ ከዚሁ እንዲሁ ብንዘዋወር ምንም ነገር መልስ አናገኝም ማለት ነው። ስለዚህ እውነትን ለማወቅ የሚፈልግ ሁሉ ማወቅ ይችላል ማለት ነው። ትንሽ ጥረት ማድረግ አለበት። ጥረቱ ምንድነው? መጠየቅ ያ የጠየቀው ነገሮች መልስ እስከሚያገሉትና እሱ ራሱ እነዚያ ነገሮች ትክክል መሆናቸውን እስከሚያውቅና እስከሚረዳ ድረስ ማንኛውንም ጥያቄ በመጠየቅ ማወቅና መረዳት ይቻላል ማለት ነው። እንግዲህ ዋናው የዛሬው ትምህርታችን ይመስላል። በሚቀጥለው በተለያዩ የወር ትምህርቶች ላይ እስከምንገናኝ ለጊዜው በደህና ቆዩ። ትምህርቱ ሌሎችም ሰዎች ይደርስ ዘንድ እናንተ በምታውቁት መንገድ የተለያዩ ሚዲያዎች ቢተላለፍ ሰዎች ሊያውቁና ሊረዱ እና ውሸቱና እውነቱን ለይተው ማወቅ ይችላሉ ማለት ነው። ስለዚህ ሁሉም ሰው ተማሪ ነው፣ ሁሉም ሰው አስተማሪ ነው ማለት ነው። ለጊዜው በደህና ቆዩ።